አምስት ኪሎ ግራም አደንዛዥ ዕጽ በመኖሪያ ቤቱ ውስጥ አስቀምጦ የተገኘ ግለሰብ በህብረተሰቡ ጥቆማ በቁጥጥር ስር ውሏል። ዋና ሳጅን አዳነ ደስታ ዝርዝር አለው። ተጠርጣሪው ግለሰብ በቁጥጥር ስር የዋለው በለሚ ኩራ ክፍለ ከተማ ወረዳ ሁለት አያት አካባቢ ነው። የክፍለ ከተማው ፖሊስ መምሪያ ወንጀል መርማሪ ዋና ሳጅን ለመነዘለቀ እንደተናገሩት በህብረተሰቡ ጥቆማ መሰረት በህግ አግባብ በተጠርጣሪው መኖሪያ ቤት ላይ በተደረገ ፍተሻ 5 ኪሎ ግራም ካናቢስ የተባለውና አደንዛዥ ዕጽ መገኘቱን ገልጸዋል። ግለሰቡ ይዞት የተገኘው እያንዳንዱ በተለያዩ ፔስታል ቋጥሮ በኪሎግራም መዝኖ መዝኖ አስቀምጦ ነው የተገኘ። እነዚሁም ለየት ያሉ በፈሳሽ መልኩ የሚወሰዱ እንደ በስርንጅ መልክ የሚወሰዱ ወደ ስምንት ፍሬ የሚሆኑ ተዘጋጅተው የተቀመጡ። እነዚህን ከመኖሪያ ቤቱ ውስጥ ቁም ሳጥን ውስጥ በሻንጣ እንደ ኖርማል ልብስ አስመስሎ አስቀምጦት የተገኘና ፖሊስም ባደረገው ብርበራ ይህ ኤግዚቢት ሊያዝ ይችሏል። እያንዳንዱ ይዟቸው የተገኙ አደንዛይዞች ተመዝነውና በግራም እነዚህንም ለሌላ ግለሰብ ለማስረከብ ምን ያህል ግራም እንደሆነ እያንዳንዶች መዝኖ ያስቀመጠበት ሁኔታ እና የምርመራ መዝገባችንን አጣርተን ተጠርጣሪው ፈጣን ችሎት ያቀረብንበት ሁኔታ ነው። ጉዳዩ ሂደት ላይ ያለ፣ ህብረተሰቡ አደንዛዥ ዕፅ የሚያዘዋውሩ አካላትን ሲመለከት ለጸጥታ አካል ጥቆማ በመስጠት የተለመደ ትብብሩን አጠናክሮ ሊቀጥል ይገባል ሲሉ ዋና ሳጅን ልመን ዘለቀ በመልእክታቸው አሳስበዋል። በተለያዩ ሱስ ተጠምደው እዚህ ወደ ፖሊስ ጣቢያ ተይዘው በሚመጡበት ሰዓት ጊዜ ልጃቸው ምንም አይነት ሱስ እንደሌለባት አድርገው የሚገምቱ ግለሰቦች አሉና፣ እዚህ ከመጡ በኋላ ደግሞ ልጃቸው ምን ደረጃ ላይ እንዳለ ይህንን ግንዛቤ የሚወስዱበት ሁኔታና አሁንም በአካባቢው ላይ በተለያዩ ቦታዎች ላይ ወጣቱ በሱስ የመለከፍና እንዲሁም አብሮት ከሚሄደው ጓደኛ የተለያዩ ወደ አላስፈላጊ የሆኑ ድርጊቶች ውስጥ እየገቡ ያለ በመሆኑና ቤተሰብ ምናልባት ትምህርት ቤትም ወደ ሌላ ስራ ቦታ ላይ በሚልኩባቸው አጋጣሚዎች ላይ ወላጅ ቤተሰብ ደግሞ የቅርብ ክትትል ማድረግ መቻል አለባቸው። ከዚህ ድርጊት እንዲቆጠቡ የአካባቢው ህብረተሰብ ጥቆማ ከመስጠት ድጋፍ እንዲያደርግ የተለመደው ትብብር እንጠይቃለን።